ቤተሰብ እንግዲህ ያለበት ቀልባይ ሀይሚ የዛሬም አምራለች ማለት ነው። የዛሬው ደግሞ ከበድ ያለ ጫን ያለው ነው ማለት ነው። አትንኩበይ እና ቤተሰብ ይህ ሀይሚ የዛሬም በጣም አምራለች ማለት ነው። ቅርታ ራሱ ልትቀበላለች ያለች ማለት ነው። ብሩ እንግዲህ ትናንትና ወግድ ቦታ ላይ ወርቆ ቅርታ እየጠየቃት ነበረ። እሷ ግን ቅርታ ልትቀበላችልም ማለት ነው። የዛሬው ደግሞ ከበድ ጫን ያለው ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዲና እየተቀበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? ሁላችንም ሰላም ብያለሁ። በአለም ዳርቻ የምትገኙ ዲሀገች ሰላማችሁ ዝም ትርፍርፍ ይበልኝ እያልኩኝ፣ ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ፣ ከስንት ጊዜ በኋላ ማለት ነው። እንደዚህ ቻናሌ አዲስ ሲሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቶች፣ ሰብስክራይብ ለምታደርጉኝ ተብተንበ አመሰግናለሁ ማለት እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ ዛሬ እንግዲህ ሀይሚዬም ጫን ያለው ነገር ነው ማለት ነው። ሀይሚዬም እንግዲህ አመራለች ማለት ነው። ከባድ ከባድ ችግሮች የተፈጠሩ ይገኛሉ በአሁኑ ሰዓት ማለት ነው። ይቅርታ ልትቀበልም ጭራሽ ልችላለች አለችም ማለት ነው። ሀይሚዬ ደግሞ ቅመማየ ማለት ነው። ታይ ታይ ታይ ተረጋጊ ታይቅርታ በታች እንግዲህ ምንም ነገር ምንም ምንም ነገር የለም ጥፋት፣ ሁለታቸውም ጥፋታቸውን አውቅተው ይቅርታ እየጠየቁ እንግዲህ ይቅርታ በታይ በተለይ በተለይ ብሩዬ እንግዲህ ጉልበትሽ ላይ ወርቆ ይቅርታ እየጠየቀ ይገኛ ማለት ነው። ከዚህ በላይ ምንም ምንም ነገር የለም ማለት ነው። እንደ ሰው ልጅ ይቅርታ ምንም ነገር የለም። የዛሬው ደግሞ በጣም ከባድ ይላል ማለት ነው። በጣም ጫን ያለው ነው ማለት ነው። ሀይሚዬን የነካ የለውም በረካ እያለች ነው እንግዲህ። ሀይሚዬ ትገኛለች በአሁኑ ማለት ነው። እናንተው ናችሁ ያመጣችሁት እናንተው እንዳመጣችሁት። ተውኝ የራሴን ህይወት ልጀምርበት የራሴን ህይወት ልኖርበት ተውኝ። ታሁን በላይ እራሳችሁ መኖር ትችላላችሁ። ታሁን በላይ እኔን እየጠራችሁ ዝጋንትናት በለኝ ተውኝ እያለች እንግዲህ እያለች ነው። ብሩዬ ደግሞ እንግዲህ ያው ትናንትና በጣም እሷ ላለመስቀየም እሷን አለመናገር ብሎ እንግዲህ ሁሉንም ነገር ትተዋት ሄዷን ማለት ነው። ምክንያቱም የሰው ልጅ አንዳንድዬ በማታስቡ ነገር ትበሳጩ እና የማትናገሩትን ነገሮች አናቃቸው ማለት ነው። ብንበሳጭ የሆነ ነገር ትንገባ የምንነጋገራቸውን ነገሮች የምንጠቀማቸውን ቃላቶች ራሱ ልናቃቸው አንችልም ማለት ነው ና እንግዲህ ብሩዬ አይታችሁታል ትናንትና በሰራሁት ቪዲዮ የምሬ ነው። ጉልበቷ ላይ ውጤት ብሎ ይቅርታ ተሳሰተና ይቅርታ በላይ ምንም ነገር የለም። ወዴት እየተጓሽ ነው ሀይሚዬ? የማቅሽ ሀይሚ አይደለሽም ተቀይረሽ ብኛል ምነሽ ነው እያለ እንግዲህ ብሎ የራሱ ትናንትና ትሪስቴን እያስጨረሹ ትገኛለሽ እያለ ነበረ። እውነት ነው ሀይሚዬ፣ ደግሞ ተረጋጊ። ለሁሉም ነገር መረጋጋት ያስፈልጋል። አሁን ሀይሚዬ በራሷ ጊዜ አሁን እንድትረጋጋ ነው እንጂ እንደዚህ እንደሆነ በጣም ከባድ ነው። እነ ብሩይም እንግዲህ ነገሩ ተጠበቀ እኛ መግባታችን አይቀርም እያሉ ነው። እና አብረሽ ራሱ ታዲያ ብረሽ የት አላችሁ? ወዴት እየሄዱ ነው? ብሩዬና ሀይሚ ወዴት እየተጓዙ ነው? የአሁኑ እንኳን ከበድ ያለው እስከ ዛሬ ፍራንክ ፍራንክ ያው እንግዲህ የሰው ልጅ እንዲያስለመድ ነው ነው። ሁሉም ሁልጊዜ ሀይሚዬና ብሩዬ በፍራንክ ስለሆነ የሚታወቁት የአሁኑ ፍራንክ ይመስልና ፍራንክ ነው የአሁኑ እንኳን በጣም ከባድ ጥብቅ ያለ ነው ማለት ነው። በጣም ከ ብቅ ያለ ማለት ነው። ሀይሚዬም ተስተዛሪው ማለት ነው። እንደዚህ እየወላት እራሱ እየወደቀላት በጣም እንድትቀበል እራሱ አልቻለችም ማለት ነው። ሀይሚዬ ተረጋጊ። እንደ ብሩዬ አሁ እሱ እንደ ማንኛውም ሰው እስ ዛሬ ፍራንክ እንደምታደርጉት እንደምትሰሩት ሁሉ ፍራንክ አድርጎሻል። ያንን ደግሞ በፈራንካቸው ደግሞ ተሳስተው በቃ ቆጭቷቸው ሁለታቸውም ይቅርታ እየጠየቆች ይገኛሉ። አክብረዎች ጠርተዎች ሁለት ጊዜ ሶስት ጊዜ ቪዲዮ ሰሩ በይቅርታ ማለት ነው። የሰሩ ደግሞ ምንም ምንም ምንም ቢሆን ያጠፋል፣ ይሳሳታል። ስህተቱን አይቶ ጥፋቱን አይቶ ደግሞ ይቅርታ ተጠየቀ፣ ይሄ ለዛ ለሰው ትልቅ ክብር ነው ማለት ነው። ሁለታቸውም እንግዲህ ተንበርክተው ሀይሚ ይቅርታ አጥፍተናል፣ ተሳስተናል፣ ስህተትን ሰርተናል ብለው እየጠየቁሽ። ብሩዬ የምሬ መንገሽ፣ ጨረቃዬ፣ እንደ ብሩዬ የሚወድሽ እንደ ብሩዬ የሚያንከባክብሽ በአሁኑ ሰዓት ተጎንሽ ሆኖ ሁሉ ነገር ሆኖልሽ የሚወድሽ ማንም አታገኝ። የምሬ ነው ተፈጣሪ የተሰጣሽ ልዩ ስጦታሽ ብሩኬ ነው። ባታስቀይሚው ልቡን ባትሰብሪው ተስፋ ባታስቆረጭው ታንቺ እንዲርቅ ታንቺ ያለው ማንነት እንዲቀንስ ባታደርጊው ባይናኝ ማለት ነው። አዎ ሁለታቸውም ያን ቪዲዮ ሰርተዋል። ፍራንክ ነው እንደ ስተ ዛሬ እንደ ማንኛውም እንደምትሰሩት ፍራንክ ሰርቷል። በዛ ደግሞ የዋንቺ ደግሞ ተቆጥተሽ ተቀይመሽ ብዙ ነገር ያ ነገር ሳልተመቸሽ፣ እሺ ስለዛት እንደዛት ተቶኒ ደግሞ እነሱ በዛ በሰሩት ነገሮች ተሳስተው በጣም ካፍቷቸው በጣም ቆጭቷቸው፣ በአሁኑ ሰዓት ባርክ ታይም በጣም የምን ነው ባና ማደርገው ሳይ የሚሉት እራሳቸው ላይ እንዴ መሞኖ እንትን እያሉ በዛ ላይ ደግሞ ቆጭቷቸው፣ ሁሉም ነገር ምን ነው እንደዚህ አይነት አይነ ፈራንክ ቢቀርብን ብለው ብሩየም፣ በእንግዲህ አንገቱን ደፍቶ እየተከሰ ይገኛ። ማን ነው በቃ እንዳረጉታላችሁ የተተፋ ምራቅ ሁለተኛ ይወጥ ሁለተኛ ይላስ። ብሩዬ ደግሞ ላረጋው ነገር ላረጋው ፈራንክ በጣም ቆጭቶት አንገቱን አስቲፍቷ ማለት ነው። የአንገቱን ደግሞ አንድ አንዲ ወንድ ልጅ እግር ሻይ ወርቆ ይቅርታ ተጠይቀ ይሄ ለዛች ለስልጅ ትልቅ ክብር እና ትልቅ ያለው ማንነቱ ነው ማለት ነው ማንነቱ ነው። ስለዚህ ሀሚዬ እባክሽ ታረጋጊ። አሁን አንቺ በአሁኑ ሰዓት መረጋጋት ያስፈልግሻል። ስለዚህ ሀይሚዬን ታዋት ትረጋጋ። አሁን የሀይሚዬ ካልተረጋጋች ገና ብዙ ትበቀላቸዋለች ማለት ነው፣ ብዙ ነገር ማለት ነው። እና ሀይሚዬ ቆንጆ ተጨረቃ አይቶ ማለት ነው ለመረጋጋት ሞክሪ። ራስሽን እስቲ ትንሽ አዳምጪ፣ ለራስሽ ጥያቄና መልስ ስጪው ማለት ነው። ምክንያቱም ሁለታቸውም በዛ ነገር ተሳስተው እንደዛ አድርገው ቆጭቷቸው ዛሬም ነገም እየጠሩ በላይ ቅርታ ቪዲዮ ሶስት ቪዲዮ ተሰርቶ ያ እንግዲህ ሀይምዬ ደግሞ ይቅርታ ለመቀበልሽ በጣም ያማል በጣም ይከብዳል፣ ከምንም በላይ ማለት ነው። እና ጨረቃዬ እባክሽ ተመለሽ፣ ወደ ራስሽ ተመለሽ። ሀይምዬና ብሩኪ በአሁኑ ሰዓት ያሉበት ታይም በጣም ግራ የሚያስገባ ነገር ነው ማለት ነው። እና ሀይምዬ ራስሽን ለማረጋጋት ሞክሪ፣ መጀመሪያ ራስሽን ታረጋጊው በቃ እራሷን ታረጋጋች። አሁንም ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። መጀመሪያ ሀይምዬ እራስሽ ለማረጋጋት ነው እራስሽ፣ መጀመሪያ ከባድ ነው ማለት ነው። በጣም ከባድ ነው። ብሩዬ ደግሞ ትዕግስቱ ነው ትዕግስቱ ትዕግስቱ ትዕግስቱ ትዕግስቱ እያለቀኝ ይገኛል ማለት ነው። ምክንያቱም የሰው ልጅ ችሎ ችሎ ችሎ ችሎ ችሎ ችሎ በቃ አንድ ቀን ይናገራል። አንድ ቀን ፍንድት ይላል። ብሩዬ ደግሞ አሁን ቆጭቶታል። ምን ነው ባላ አደርገው ምን ነው ፈራንክስ ሊቀርብኝ የሚለው ራሱ ላይ ሌት ቀን አሳሳቢ ሆኖታል። ያን ሁሉ ደሞ ስህተቱን አውቆ የሰራው ትክክለኛ መንገድ እንዳልሆነ፣ ትክክለኛ ነገር እንዳልሆነ አውቆ ቆጭቶት ይቅርታ ጠየቀ። ሀይሚዬ ተረጋጊ። ሀሚዬ ወደ ራስሽ ወደ የት እየሄድኩ ነው፣ ምን እያረኩ ነው ብለሽ የራስሽ ጠይቀሽ ለራስሽ ጥያቄና መልስ ስጭና ለራስሽ ጋ ጊዜና ሰዓት ስጩ ማለት ነው። ምን እያረኩ ነው፣ ምን እየሆንኩ ነው ብለሽ ለራስሽ የተወሰነ እንትን ስጩ ማለት ነው። የተወሰነ ሰዓት ስጩ ያስፈልግሻል፣ መረጋጋት ማለት ነው። ካልተረጋጋ ነገሩ እየባሰ እንጂ እየበረደ ይሄ ይሄንትን አይለም ማለት ነው እና ሀባይቦችዬ፣ ይሄን ይመስላል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ሁላችሁንም ላላህ ብዬ ወዳችኋለሁኝ። አንዳንድ ደግሞ ኮሜንቶች አሉ። ያኔ ጥሩ ነገር ለሰው ልጅ ጥሩ ነገር ነው። ጥሩ ነገር ብንናገር ጥሩ ነገር ብንጽፍ ጥሩ ነው መስለኝ። ምክንያቱም ሀይሚዬና ብሩኬ የዙሮ ዙሮ ዙሮ ዙሮ ዙሮ ተፈታት ነው ተመን ብለው መታረቃቸውና አንድ መሆናቸው ስለማይቀር ለሰው ልጅ ጥሩ ነገር ብንመኝነት ጥሩ ነገር ነው፣ መጥፎ ነገር ባንመኝ አትል ብዬ ነው። ኮሜንቶቻችሁ በጣም ራስ የሚመጡ ኮሜንቶች ነው። በአሁኑ ሰዓት ሀይሚዬን ራስ ራስ ሆነ እየተባለች ነው በኮሜንት ማለት ነው። እና ታሻን ለሰው ጥሩ ነገሮች እናስታልሻን ደግሞ ዝምታም ጥሩ ነገር ነው። ዝምታም ወርቅ ነው ይባል የለ እና ሀይሚዬና ብሩኬ ደግሞ ዝሮ ዝሮ መገናኘታቸው አይቀርም። የሰው ልጅ ተጣላ ማለት ተለያየ ማለት ነው እና አብራሪዎች ይሄ ደህና ምሽል ላይ አሰላሙ